ሰላም፣ ሰላም ጤና ስጥ ልብድና የተከበራችሁ ውድ ውድ የሆናችሁ የኔ ቤተሰቦች እኔ ናችሁ፣ ሰላም ናችሁ? የሰላማችሁ ብያላችሁበት ያም ዳርቻ ሰላማችሁ ብዜት ትርፍ ይበልልኝ። ሁላችሁንም ከልብ ነው አመሰግነው። ገብታችሁ ላይክ ሼር ለምታደርጉልኝ እኔን ለምታበረታቱኝ እህት ወንድሞቼ ሰላም አመሰግናችሁ አላልፍም ከልብ ከልብ ነው ማመሰግነው። አሁንም አብሮነታችሁ አይ አይልኝ። ስትጀምሩ ገና ስትጀምሩ ላይክ አድርጋችሁ ብትጀምሩ ደስ ይለኛል። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ዛሬም እንግዲህ እንደተለመደው ትንሽ በሰሞኑ የተፈጠሩ አዳዲስ ነገሮች ነበሩ። ዛሬ ደግሞ ልውላችን እንግዲህ ዋነኛው ህይወት የምትባለውን ህይወት መቼም ሁላችሁም ታቋታላችሁ። በተለይ በዋስ ሲሆን ሞት ምክንያት የሆነችው ሴት ማለት ትችላላችሁ። በዚያ ዙሪያ እንግዲህ ብዙዎቻችሁ ታቋታላችሁ። እንግዲህ ህይወትን እንግዲህ ዛሬ ካለችበት ክፍለ ሀገር ድረስ ሂዶ እንግዲህ ቋጥ ውስጥ ቋጥ ነው የሚባለው ይሄ ወደ ገጠር አዎ ቋጥ ነው በእኛ ቋጥ መሰል የሚባለው አልጋ ላይ ማለት ነው። እንደዛ ነው። እኔ ሶሪ ብቻ እዛ ላይ ተሰቅላ እንግዲህ ተደብቃ እንግዲህ ከልውል ልታመልጥ ስትል እንግዲህ እጅ ከፍ እንጂ ዛታል ማለት ነው ከልውል ጋር መቼም የሆነ ነገር ልውል ጋር የገባ መረጃ ያለምንም መከራከር ያለምንም ምንትን፣ ዛሬ እንግዲህ ይህንን መረጃ የሰጠው ወንድማችን ከኤፍሬም እንዲሁም ከጀርባ ያሉት እንግዲህ አብሮ የሚሰራ ከነሱ ጋር እንግዲህ ዛሬ እንግዲህ ልዑል ከየት እንዳገኘው ልጁን እንግዲህ በመጀመሪያ ቪዲዮ ማስገባላችሁ ይሆናል። ግን ሆነም ቀረም እንግዲህ ይቺ ህይወት የተባለችው ሴት እንድትያዝ በጣም ትልቅ እንትን ረድቶታል ማለት እችላለሁ። ይሄ ልጁ እንግዲህ ከዛኞቹ ጋር በጣም ብዙ ወንጀል ሲሰራ የነበረ ቢሆንም፣ አሁን ግን ስራው ጸጥቶት ይቅርታ ጠይቆ እንግዲህ ልዑልን ለማገዝ ከልዑል ጋር አብሮ ለመስራት እንግዲህ አዳዲስ ነገሮች አብረው እንዲሰሩ ምናምን እንግዲህ ጀምረዋል ማለት ነው። እንግዲህ እስካሁን ድረስ ለሰራሁት ስራም በጣም ይቅር ተብሎ እንግዲህ፣ በተለይ አሁን ላይ ልዑል በጣም ያነሳሳው ነገር እንግዲህ የዚች የህይወት ነገር በጣም ብዙ ጊዜ ሲፈልጋ ሲፈልጋ ለረጅም ጊዜ ታይታችኋል። ዛሬ እንግዲህ እጁ ውስጥ ለመግባት ትችላለች ማለት ነው። በጣም በጣም በጣም በጣም እስካሁን ድረስ አደገኛ የሆነች ሴት የሰውን ነፍስ የሰውን ትናጥፍታ እንደፈለገች እንትን ስትል የነበረችው እንግዲህ አብዛኞቻችሁ በፊት ታስራለች ሲል ሰምቸዋለሁ፣ አልሰማሁትም። እኔ ይቅርታ፣ ተሳሰች ከሆነ አላቅም። ግን መጀመሪያ የሆነ ጊዜ ህይወት ታስራለች የሚል ነገር ሰምች ያለሁን መሰለኝ፣ ቴድሮስ ባለበት ሰዓት። ዛሬ ደግሞ ይች ልጅ እንግዲህ ወደ ገጠር አካባቢ ሂታ ተገኘች ተብሏል ብቻ ትንሽ ውዝግብግብ ብዬላችኋለሁ። መቼም ልኡል አንድ ነገር ከጀመረ ያው እስከ መጨረሻው ድረስ ታያላችሁ። ምንም ነገር ከሱ የሚያመልጥ ነገርም የለም። እነዚህ ወንጀለኞችም እንግዲህ ከኤፍሬም ጋር በተለይ የሚሰሩ ሰዎች አሁን ላይ ሞር፣ ዛሬ እንግዲህ ከኤፍሬም ጋር ሲሰራ የነበረው ልጅ ልኡል ወደ እሱ አምጥቶ እውነት ትክክለኛ መረጃውን እንዲሰጠው አድርጓል። እንግዲህ ይህን ቪዲዮ ሲያይ ኤፍሬም የተባለው ቀውስ ምን እንደሚያደርግ እንግዲህ እኔ አላቅም ምክንያቱም እንግዲህ በጣም ብዙ የሚተማመንባቸው አብሮት የሚሰሩ ሰዎች እንግዲህ የሱን ውሸት የሱን እንትን ካቅማቸው በላይ ሲሆን እንግዲህ እነሱ ደግሞ ሰላምን ፍለጋ ነፃነትን ለመውጣት ሲፈልጉ እንግዲህ ከሱ ስራ እየወጡ ራሳቸውን ወደ ነፃነት እያወጡ ነው ያሉ። ምክንያቱም ያው ታውቃላችሁ ወንጀል ሁል ሁልጊዜም ወንጀል ነው። መስከ መጨረሻው ድረስ ብትሄዱ ብትሄዱ ብትሄዱ መጨረሻ ላይ ዋና እንትን ምንድን ነው የምትገቡት? እስር ቤት ነው የሚያስገባውና ይሄ ልጅም እንግዲህ ይሄንን ነገር አየና ዛሬ እንግዲህ እውነቱን ለመናገር ወደ ልዑል መጥቶ እውነቱን ተናግሯል ማለት ነው። ይችም ሴት ሳታመልጥ እንግዲህ እጅ ከፍንጅ ተይዛለች ማለት ነው። እንደዚህ አንድ ባንድ እየለቀመ እንግዲህ የእሱን ሰዎች እንግዲህ የሱን ተቀጥረው የሚሰሩ ወንጀልን የሚያሰምትን የሚሉ ሰዎችን ልዑል እንግዲህ አንድ ባንድ እየለቀመ እንግዲህ እውነቱን እንዲያወጡ ከኤፍሬም ጀርባ ማን እንዳለ ሞር ደግሞ ሶሪ የልሳ ጋር ምን አይነት ግንኙነት እንዳላቸው አሁን እርጅ አሁን ይቺ የልሳ የተባለችው ሴት ሞር ከልኡል ጋር ልክ እንትን እንዳለች መስላ ግን ሌላ ሌላ ችግር እያመጣች ነው ያለችው። እሱንም በመሰለል ላይ ነው ያሉት ማለት ነው። አም ሶሪ ምንድን ነው ያውኩት፣ በፈጣሪ ድምፅ ተቀይሯል ትንሽ ጉፋን ይዙኛል። ይቅርታ አድርጉልኝ። ሙቀት ስለሆነ ያለውበት ሀገር በጣም ከባድ ነው። ለዛ ነው ድምጼ ቅይር ብሏል። ለማንኛውም ይቅርታ እንግዲህ ለድምፄ መቆራረጥ። የዚች ልጅ ጉዳይ እንግዲህ የህይወት ጉዳይ ብዙዎቻችሁ ሲያሳስባችሁ ነበር። በተለይ እሷ ተይዛ ፍርድ የሞተው ወንድማችን አይታችኋል። ቴድሮስ ምን ያክል ለዚህ በዚህ ልጅ ሞት እንደተሰቃየ ብዙዎቻችሁ ያያችሁት እነ ልዑል እንዲሁም እንዲሁ ከጀርባ ያሉት ስለዚህ እና ቤል ሁሉ ሳይቀር ዛሬ ደግሞ እንግዲህ እጅ ከፍንጭ ከተያዘች አይቀር ብሎ እንግዲህ ልዑል እውነቱን እንድታወጣ ሞር እንኳን እኔ ታስራለች ብዬ ነው እስካሁን ድረስ እያወራኋችሁ የነበረው። ልዑልም እኮ ካስታውሳችሁ የሆነ ጊዜ እሷ እንደታሰረች እየተናገረ ነበር። እኔ ስመ ሞክሼ ካለ አላውቅም ሶሪ። ብቻ ዛሬም ሆነም በፊትም እንግዲህ ተይዛ ፍርዷን በማግኘቷ ደስ ብሎኛል። የሞተ ወንድማችንም ነፍሱ ይማረው። የእውነት በኤልሳ ምክንያት ነው እንደዚህ የሆነው። አሁን ኤልሳ ምንም ነገር አይመስላትም። ሰው ሞተ፣ ሰው ቆሰለ፣ ሰው በእሷ ምክንያት ተደበደበ። እሷ ቅንጣት ታክል ጭንቀትም እንትንም የላትም። በቃ እንደምታያት ነው። በራሷ ዓለም ነው እየተንቀሳቀሰች ያለችው እና የሚያሳዝኑት ደግሞ በእሷ ምክንያት የሚሰቃዩት ሰዎች ናቸው። ስለዚህ ስለ ኤልሳ ብዙም ነገር እያወራንን፣ ብዙ ነገር እስካሁን ድረስ አይታችኋል። ብዙ ነገር ተፈጠረ። አሁን ላይ ግን የመጨረሻ ወደ መጨረሻው እየተቃረቡ ይመስለኛል እነዚህ ሰዎች መያዝ ከቻለ ልኡል እውነቱ ይወጣል ከዛ ፍርዳቸውን በቃ አይታችኋል። እንግዲህ ብዙ ጊዜ እንደነዚህ አይነት ሰዎች እውነት ደብቀው መጨረሻ ላይ ምን ላይ እንደሚገቡ ምን ላይ እንደሚወድቁ አይታችኋል። በመስፍን ዙሪያ እንግዲህ ስለዚህ እነዚህን ሰዎች እንግዲህ እውነት እውነቱን እንዲያወጡ እና እውነት ሁልጊዜ ወንጀል ተሸፋፍ ነው። አስመስለው ምናምን ከነሱ አልፎ እንግዲህ ሌላ ሰው እያሳተፉ እንግዲህ በመቶ በአስር ሺህ እየሰጡ ሌላ ጣጣ ሌላ ወንጀል እያሰሩ ነው ያሉት። ስለዚህ ይሄ ነገር ማብቃት ስላለበት ልዑል ደግሞ እንግዲህ ታውቃላችሁ፣ የሆነ ነገር አንድ ነገር ከጀመረ እስከ መጨረሻው ድረስ የእነዚህን ሰዎች መፍትሄ ካላገኘ በፍጹም የሚያቆም ልጅ አይደለም። ለዛም ነው እንግዲህ ዛሬ እንግዲህ ካለችበት ድረስ ክፍለ ሀገር ድረስ ሂዱ እውነትን እንዲወጣ አድርጎ የመጣው ማለት ነው። ሞት ደግሞ ይሄ ልጅ እንግዲህ መያዙ ትልቅ ነገር ነው። ከዚህ ጀርባ እንግዲህ ምን እንዳለ አንድ ባንድ ለልዑል እንግዲህ እየነገረው ልዑል ደግሞ ባለው ሰዓት እንግዲህ ይህ እነዚህ ሰዎች እየቀረበ እያንዳንዳቸውን እስር ቤት እንደሚያስገባቸው ያንም ማለት ጠራጥርም ያደርገዋል። አሁን ትልቅ እንቅፋት የምትሆንበት ኤልሳ ናት። ኤልሳን ደግሞ ገለል ቢያረጉለት የተሻለ ነው። ምክንያቱም እሷ ከሱ ታወራ እና መልሳ ወደዛ ስለምታስተላለፍ መረጃ። ስለዚህ መጠንቀቅ ካለበት አሁን ኤልሳን ላይ ነው ትኩረት ማድረግ ያለባቸው፣ ስትወጣ ስትገባ፣ ከማንጋ እንደምትገናኝ መረጃ ለማን እንደምታቀብል ምናምን፣ ይህንን ነገር ሁሉ እያንዳንዳቸው እንትን ካሉ ቢያንስ በትንሹ ታላችሁ አሁን ላይ እያንዳንዱን ልዑል እጅ ከፍ እንጂ ይዞ መቀጣት እስካለባችሁ ድረስ ፍርዳችሁን እንዲያገኙ ማድረግ ይችላል። ኤልሳን ካሸሹለት ማለት ነው። ያው እንግዲህ ይቺ ሴት ከተያዘች ቢያንስ በትንሹ ሌሎችም ያሉበትን ትናገራለች ብለን ተስፋ እናደርጋለን። እኔ በጣም የታዘብኩት ነገር ቢኖር ወንጀለኞች ሲያዙ ሌላ ሰው አሳልፎ አይሰጡም። የፈለገው ብትደበድባቸው ምን ብትሏቸው አንዴን የተይዣለው ያኛው ሰው የሚያዝ የሚል ሰው የለም። ሁሉም የየራሱ የነፍሱ ነው እና እንግዲህ እውነቱ ከተናገረች ይሄ ልጅም ዛሬ መጠው ከኤፍሬም ጋር አብሮ የሚሰራውም ይሄም ምንም ደገድ ሳይደብቅ ትክክለኛ እንትኑ ከተናገረ እንግዲህ ኤፍሬም የተባለው ሰውዬ በቅርቡ ልኡል እጅ ላይ ይገባል ብዬ አስባለሁ። መጨረሻው ምን እንደሚሆን አብረን እናያለን። በጣም አዛብሮታል ሰውዬው። እኔ እንጃ የሆነት መጨረሻውን አይተነው እና እንግዲህ ይህንን መረጃ ካየ በኋላ እንግዲህ ይሄ ሰውዬ ፍሬም የተባለው ሰውዬ እያበቃለት እንደሆነ እንግዲህ ቢያንስ በትንሹ ዛሬ ልኡላችን እንግዲህ ጀግንነቱን አሳይቶ ማለት ነው። ሁልጊዜም ጀግና ነው ሲጀመር ይቺ ሴትም እንግዲህ ያመልጣለው ምናምን ብላ ስንት ነገር ሲፈልጋት ልውል የነበረው እንግዲህ ዛሬ እጅ ውስጥ ገብታለች ማለት ነው። ትልቅ ነገር ነው ዛሬ የሰራው ያው፣ ሰሞኑ ሁለት ቀን ጠፍቶ ነበር። ከዛ በኋላም እንግዲህ ብዙ ነገሮች ተፈጥረዋል። በተለይ ቤልሳ ምክንያት ብዙ ነገሮች እየመጡበት ይሄ ሁሉ እየተቋቋመ እንግዲህ ልውል ወደ ፊት እየቀጠለ ነው ነገም ዛሬም፣ እንግዲህ ወደ ፊት ነው እንግዲህ ጥላቶች እንግዲህ እያንዳንዱ እንግዲህ እጅ ውስጥ እስከሚገቡ ድረስ ከጀርባው ነው ብዙ ነገር እንትን ቢሉም፣ ሞድ ደግሞ ልውድ ደግሞ ለምንም እጅ አይሰጥም ለማንኛውም ነገር እንግዲህ ታውቃላችሁ፣ ሁሉም ነገር ፊት ለፊት ነው የሚጋፈጠው። ስለዚህ አሁን ላይ የእነዚህ ሰዎች እስከ መጨረሻው ድረስ ካለቀ ከተዘጋ ጉዳዩ ቢያንስ ኤልሳን ከሱ ማድረግ ይችላል። አባቷ ጋር እናቷ እንደ ጠፋች ታውቃለች ኤልሳ። አባቷ ያው አሁን እንኳን እግዚአብሔር ይመስገን በልኡል ምክንያት ከእግዚአብሔር በታች አሁን ሙሉ ጤናው ደህና ሆኖ የራሱን እንትን እየተንቀሳቀሰ ነው ግን እነዚህ ሰዎች ከጀርባ ደግሞ ምን ይዘው እንደሚመጡ ምን አይነት እንትን እንዳላቸው እንግዲህ እያያችሁ ነው። ስለዚህ የኤልሳ ነገር ምንም አስተማማኝ ነገር ስላልሆነ ልዑል መጠንቀቅ ያለበት ከኤፍሬም ሰዎች ሳይሆን ከኤልሳ ይመስለኛል፣ እንደኔ እንደኔ ማለት ነው። ከሷ የሆነ ቆጠብ ማድረግ ያለበት የሆነ ነገር የሆነ በቃ የምታቀባብለው እሷ ናት። አሁን ዛሬ ኤፍሬም የራሱ ሰው እንግዲህ ከልዑል ጋር ሆኖ ቪዲዮ ሲሰራ ሲያይ ምን ያክል እንደሚቃጠል አታውቁም። ለሱ ተላላኪ የነበረው ሰው ዙሮ ደግሞ ልዑል እጅ ላይ ገብቶ እንግዲህ እውነት ትክክለኛው መረጃ አቀብሎ ይችን ሴት እንድትገኝ ስለረዳ እንግዲህ ወንድማችን አመሰግና። ሁሉም ሰው የእውነት ብር ባያታልለን እንደው ሰው እየተጨቆነ እያያችሁ ገንዘብን አስበልጣችሁ ውሸትን፣ የውሸት መረጃ የምትሰጡ ሰዎች የእውነት ህሊናችሁ እንዴት እንደሚቀበላችሁ አላቅም። ነገ ጠዋት ምን አይነት እንትን እንደሚደርስባችሁ አላቅም። ስለዚህ መልካም ነገር እንስራ፣ በቃ በተቻለን አቅም መልካም መልካም ነገር እንስራ። መልካም ነገር ስትሰሩ በምትሄዱበት ሁሉ ስኬታማ ነው የምትሆኑ። ስለዚህ የዚህ ሲውዬ ጉዳይ አሁን ላይ የመጨረሻ ይመስለኛል። እያንዳንዱ አሁን እየተለቀሙ እያንዳንዳቸው እየወጡ ስለሆነ ቢያንስ የልኡል እንትን ልፋቱ አሁን ላይ በትንሹም ቢሆን እያየ ነው ፍሬ እያፈራ። ያው እናያለን ወደፊት እንግዲህ ብዙ ነገር እንጠብቃለን። ብዙ አዳዲስ ነገሮች እየመጡ ነው ሰሞኑን። ነገ ደግሞ ምን እንደሚፈጠር አብረን እናያለን። ብዙ ነገሮች ይጠብቁታል። እንግዲህ ልኡል ከእነዚህ ሰዎች እያንዳንዱ አጠገቡ ያለውን ሰው ሙሉ ማመን የለበትም ልኡል ብዙዎቻችሁ ታውቃላችሁ። ከውስጥ ያሉ መረጃዎች እያቀበሉ እያቀበሉ ብዙ ነገር እያደረሱበት ሰሞኑን አይታችኋል። ስለዚህ በዚህ ጉዳይ ደግሞ ልኡል ለምንም እንትን አይሰጥም፣ እጅ አይሰጥም። እያንዳንዱን ፊት ለፊት እያመጣ ነው የሚያጋፍጣቸው። ጥንቃቄ ማድረግ ያለበት ይመስላል። የዚህ ሴትዮ ጉዳይ ካለቀ ቀጣይ ደግሞ የፍሬም ነገር እያልቃል፣ ቀጣይ ደግሞ እያለ እያለ እንግዲህ ወደ መቋጫው ይደርሳል ማለት ነው። አሁን ትልቅ ነገር የኤልሳም አለች፣ የእሷም ነገር እንግዲህ እስከ መጨረሻው ድረስ እናያለን። የት እንደምትሄድ ማየት ነው የምፈልገው። የኤልሳ ነገርማ ዝም ብላችሁ ካያችኋት ከጊዜ ጊዜ በጣም ብዙ ለውጦች፣ ብዙ ነገሮች እያመጣች፣ አሁን ደግሞ ልክ እሱን እንደምትወደው እያስመሰለች ከሱ እየለቃቀመች የምትሰማው መረጃ ትሰጣለች። ግን ደግሞ አንድ ቀን እጅ ውስጥ ከገባች በኋላ። ከልዑል እጅ ከገባች እንደው ፊት ለፊት ከተጋፈጠች ምን አይነት እንትን እንደሚጠብቃት በደንብ ታውቃለች። ስለዚህ ልዑል ደግሞ የሆነ ትክክለኛ በቃ አሳማኝ ነገር ካላዘ ለምንም ነገር እንትን አይልም። ታውቃላችሁ ተመልካቾች፣ እንግዲህ ልዑልን የምታውቁት ሰዎች ታውቃላችሁ። ትክክለኛ አሳማኝ ነገር ካላዘ እዛ ሰው በእንትን ሂዶ አንተ ነህ አንተ ነህ አንቺ ነሽ ማለት አይፈልግም። ፊት ለፊት ነው ሁሉንም ነገር እንግዲህ ዛሬ ይሄ ወንድማችን እናመሰግናለን፣ ቢያንስ በትንሹ ይችን ወንጀለኛ እንድትያዝ ስለረዳው ማለት ነው። ቀጣይ ደግሞ ማን እንደሚያዝ እንግዲህ አብረን እናያለን። እያንዳንዳችሁ እየተለቀሙ መጨረሻችሁ ምን ላይ ውስጥ እንደሚገቡ እናያለን እናያለን እናያለን፣ እድሜ ስጠን ማለት ነው። ልዑል ከያዘው የሆነ ነገር ያው ታውቃላችሁ፣ እስከ መጨረሻው ድረስ ትክክለኛውን እውነተኛውን ሳያወጣ ለምንም እጅ አይሰጥም። መልካም ነገር እንመኝለታለን። ለሁላችን ነገም፣ ወደፊትም ለማንኛውም የሚወዳችሁ የዛሬው ቪዲዮ እንግዲህ ይመስላል። ከተመቻችሁ ቪዲዮ ላይክ እያደረጋችሁ፣ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ፣ ቪዲዮውን ስትጀምሩ በላይክ ጀምሩ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብት። እወዳችኋለሁ። ባይ